ሰላም ሰላም፣ እንዴት አመሻችሁ? አሁን ወሳኝ የሆነ መረጃ ይዣላችሁ መጥቻለሁ። ስለዚህ ከዚህ መረጃዎች መካከል እንግዲህ ሰሞኑን ባህር ዳር ላይ የተሰበሰቡት አሉ። ባህር ዳር ላይ ባህር ዳር ክልል ምክር ቤት ውስጥ ተሰብስበዋል። የአማራ ክልል ብልጽግና አመራሮች ከፌዴራል እንግዲህ ከመከላከያም ሹማብረታና አበባው ታደሰ ተሳትፏል። ከፌዴራል ተመስገን ጥሩነህ ወደ ክልሉ ሄዶ ወደ ወደ ክልሉ ሄዶ እንግዲህ ተመስገን ጥሩነም ተሳትፏል። ስለዚህ እዚህ ጋር የወሰኑት ምንድነው? ፋኖን በዚህ ሁኔታ ከቀጠልን አንችለውም። ሌላው ደግሞ በግድ ወደ ውትድርና ምን ወስደው ሰው ደግሞ ጫና በአለም አቀፍ ደረጃ እንግዲህ ሚስትሩ ወጥቶብናል፣ ጫና እየተፈጠረብን ስለሆነ ምን እናድርግ በሚልም እንደ ክልል ተወያይቷል። እንደ ፌዴራል እንግዲህ ነግረናቸዋል፣ የተወያዩበትና የወሰኑትን በጎንደር ትሞሸርስመ እንግዲህ ህዝቡን ወደዛ ትኩረት አድርገው ምን ማድረግ ያሰበው እንግዲህ ነግረናችኋል። እንዲሁም ደግሞ ሰፋ ያለም ቪዲዮ እንሰራላችኋለን። ስለዚህ በዚህ ወስነው አገው ሸንጎን፣ ቅማንትና ራያ ራዩማን የክልልነት ጥያቄ እንደገና እንዲነስና እንዲነሱና ፋኖን አብረው ካጠፉ በኋላ ፋኖ ስለሆነ እንቅፋት የሚሆንብን ፋኖን እናጥፋና እንሰጣችኋለን በሚል ማታለያና መደለያ እንግዲህ ለመስማማት ቆርጠው ተነስተዋል ማለት ነው። ለዚህ ነው እንግዲህ አረጋ ከበደ ወደ ሰቆጣ የሄደው ዛሬ ማለት ነው። እያለ እያለ እንግዲህ ወደ ራያ፣ ወደ ቅማንቶች የሚገኙበት ምናምን እንግዲህ መሄዱ አይቀርም ማለት ነው። እንግዲህ ታርጌቱ ይሄ ነው። ስለዚህ በዚህ መሰረት እንግዲህ ይህንን እንደ ሌላው ደግሞ ምንድነው ኢትዮጵያ ተወረረች የሚል አጀንዳ እንግዲህ ሰሞኑን ይመጣል። ስለዚህ ባለፈው ብርሃኑ ጁላ ወደ ሩዋንዳ ሄዶ ሩዋንዳ ሩዋንዳ ላይ እንግዲህ ሁለቱንም የሱዳኖች ሁለቱንም የሱዳንና የደቡብ ሱዳንን ኃላፊዎችን አግኝቷል። በዚህም እንግዲህ ስምምነት የተፈጠሩት እኛ ችግር ከናንተ ጋር ስምምነት እንፈጥራለን ነገር ግን ፋኖ እንድናጠፋ አግዙን። ይህም ደግሞ እንግዲህ አሁን መከላከያችን ችግር እየገጠመው ስለሆነ በግዴታ እኛ ወደ መከላከያ ስናፍስ ችግር ሊመጣብን፣ ጫና ሊፈጥርብን ስለሚችል እንግዲህ ወጣቱን ወደ መከላከያ በግፍ ለማስገባት እንዲመችን እናንተ ጥሳችሁ ድንበራችንን ግቡ፣ ሀገራችን ተወረረች ብለን እኛ ወጣቱን በሞራል ወደ ማዕከል እንዲገባልን እናድርግ፣ በዚህ ምትኩ ደግሞ እኛ የፈለጋችሁትን እናደርጋለን የሚል ስምምነት ፈጥረው አሁን ሰሞኑን ደቡብ ሱዳን ገብታ መውረሯን ጀምራለች ማለት ነው። ስለዚህ አሁን በቅርቡ እንግዲህ ሱዳንም ትቀጥላለች። ስለዚህ የአማራን ሕዝብ ለማጥፋት ፋኖን ለማዳከምና የአማራን ሕዝብ ለማጥፋት እንግዲህ በፌዴራል መንግስትና በክልሉ መንግስት እንግዲህ የራሳቸውን ፕላን ይዘው እየሰሩ ነው የራሳቸውን ፌዴራል መንግስት እንደ ፌዴራል መንግስት፣ የክልሉ መንግስት እንደ ክልሉ መንግስት እንግዲህ እንደ ክልሉ ብልጽግና የራሳቸውን እየሰሩ ነው ማለት ነው። ስለዚህ ለክልሉ የተሰጡ ኃላፊነት የሀገው ሸንጎ ቅማንትና ራያ ራዩማ ጋ ግንኙነት ፈጥሮ ስምምነት ፈጥሮ እንዲያግዙ ማድረግ ምን ከና ልክ እንደነ መክተውና እንደነ ደረጀ በላይ ማለት ነው። ልክ እንደነ ጌታስራደ ማለት ነው። በፌዴራል መንግስት ደግሞ እንግዲህ ኢንተርናሽናል ጫና የሚመጣውን እንግዲህ ለመቋቋም ሀገራዊ የሆነ ስም ለመስጠት ወጣቱን ለማፈስ እንዲያመቻቸው እንግዲህ ደንበራችን አልፋችሁ ግቡ ብለው መልእክት አስተላልፏል። ጥሪ አድርገዋል። ድጋፍ እርዳታ ጠይቀዋል ማለት ነው።